በጣም የሚከብድ ነገር ነበረ። እንግዲህ ትናንትና የሰሩት አቤልና ብሩኬና ሄልማታ የሰሩት ነገር በጣም አሳፋሪ ነገርና ደስ የማይል ነገር ማለት በጣም የሚያሳፍር ነገርና፣ በዛ ላይ ደግሞ ሩታን አብረሽ ቀጥሯት ነበረ፣ ቤት እንድትመጣ አንዳንድ ነገር ላናግራት ፈልጊያት ነበር አለ። ስትመጣ ሄልማት ሲመጣ ተስራ ሲመጣ ሄልማት ቁጭ ብላ ነው ያገኛት፣ ተንደነገጠ እሱ። ያው እነሱ ደግሞ እየሰሩት ነገር አብርሽ እንትን ስቲ ይሳሳታል አይሳሳትም፣ ሄልማታ እንደዚህ ስታረገው እንደዚህ ስትሆን እንደዚህ ስታረገው ይሳሳታል፣ ልቡ ልቡ ወደሷ ይሄዳል በማለት ያሰቡት ነገር ነበረ። ግን አልሐምዱሊላህ፣ እሱም ልቡን አላሰበም። ልቀቅኝ፣ ተይ፣ እንደዚያ ዓይነት ነገር አንፈልግም ያላት ሰው። ቀጥር ያለው ይመጣል ብሎ እኔ በምን ጥፋት ያገኘሁበት ሩታ ትመጣለች ብሎ አንነገራትም፣ ሰው ይመጣል ነው ያላት። ሰው ይመጣል። በቅ እንግዳም የሚመጣ ሰው አለ ነው ያላት። አይባልም ሚስቴ ትመጣለች ባለቤቴ ትመጣለች። ሩታ ቀጥ እያጣለው ማለት ነበረብህ። በአንተ ስብስብ ትናንትና በእሱ ነው ያገኘሁብክ ማለት ነው። እኔ እስከ መጨረሻ ነው ቪዲዮችን ያየሁት ማለት ነው። እና መኖር አልነበርክም ግን አነጋገርህ አነገርካትም። አሁን እች ልጅ ሩታ ብለ ብትነግራት ሄልማታ ትወጣ ነበረ። ምክንያቱም ወይም ቶሎ ብላ ብራንክ ኖ ብላ ትነግርህ ነበረ ማለት ነው። ይሄ ምንም ነገር ሳትነግረ፣ ምንም ነገር ሳትጨርሱ ምሳትኑ ቶሎ ብለ ያው እንግዳ የሚመጣ ሰው አለ ብለ አለካት እንጂ ሌላ ነገር ያርካ ነገር የለም ማለት ነው። እና ትናንትና እንግዲህ በተፈጠረው ነገር ዛሬ ቅርታ ልጠይቅ መጣች ማለት ነው። የአብርሽም የሩታም አብርሽም በጣም ተናደደ ነው የተናገረው በጣም የተናደደው ትናንትና ማለት ነው። ጨይሰ ፊቱ ከሰል መስሎ፣ ሰሞኑ በጣም ወፍሮ ነበረ ጨምሮ ነበረ። ቀነሰ አሁን በምን በጭድቀት አጨናነቁት በጣም በጣም እላችኋለሁ። እና እንግዲህ የተፈጠረው ነገር አይታችኋ ትናንትና ማለት ነው። እንግዲህ ዛሬ ደግሞ ይቅርታ ጠይቅ አብርሽም፣ ሩታም ቀጠለቻቸው። አብርሽ ቀድሞ መጣ። አብሩሽ እንደሌላ ጊዜ ይስመኛል ዘፍ ብሎ እያቅፈኛል ብላ ሄል ማታ ብትጠብቅ፣ ፊቱ ዘብዝፎ ጠበቃት ማለት ነው። ከዛ በፊቱ ነገር ስላላገኘች ምናልባት በእናትህ ፊትን አዘፍዝፍብኝ፣ ይቅርታ ልጠይቅ ነው የመጣሁት። አጥፍተናል፣ ጥፋተኛ ነን እና አንተ እያወቅከው ነገር የለም ስለማታቀው ነው እኛን የሰራ ነው ስራ ነው እና ይሄን ነገር በቃ ሁለተኛ ላይለምደኝ፣ እኔም በህይወታችሁ ላልገባ፣ ከእናንተም ጋር ልርቅ፣ ሁለተኛ እንደዚ አይነት ነገር ላሰራ፣ እቅር፣ በእናትህ ፊትን ብቻ አዘብዝፍብኝ፣ አንተ ደስተኛ ለማድረግ ነው የፈለጉት ብላ እንግዲህ ለመነችው ማለት ነው። እሱን ሊቀበላት አልቻለም ነበረ። ግን እሱ ውስጡ ይቀበላታል። እንትና መቼም ሩትዬ እንዳለች እሱ ቦታ ሰጥቷቸው ነው እሷ ላይ እንደሚጫወቱባት ማለት ነው። እኔ ሲጀምር ባለትዳሮች ሁሉም ናቸው መሰለኝ። እንዴ፣ ብዙዎቹ ረ ብዙ አለ። ቆይ ሌላም አንድ ቪዲዮ ሰራላችኋለሁ። ጉድ እኮ ነው እኔ ዘንድሮ። እንዶ ጥሩ ሰው ነው የተባለ ሰው በቃ ያሰው ጥሩ ነው ያነሰው ሁሉም እንዳለ ተበላሽቷል እኮ አረ፣ ጉድ ማይመጣ ጉድ የለም ማለት ነው እንዲ፣ አብርሽ አሁን አንተ ባለ ትዳር ነህ። ስንቴ ይነገርህ ማለት ነው። አንድ ደግሞ ይሄ ነገር እ ስልሳ ሁለት ነው ስልሳ ስድስት የሚባሉት ልጆች ናቸው ማለት ነው። ብሩኬና አቤልና ሄልማታ ማለት ነው። ሄልማታ፣ በጣም በጣም እውነት በጣም አበዛሹ አንቺ ማለት ነው። ትናንትና እንግዲህ የወረደብሽ ሰው ሁሉ አይተሻል። ትናንትና እንግዲህ ያ ሁሉም የህዝቡ አንቺ የሩታና የአብርሽ ብቻ ሳይሆን የህዝቡ ራሱ እቅርታ ጠይቂ። አዎ፣ የህዝቡ እቅርታ ጠይቂ ማለት ነው። በጣም በጣም የሚጎዳ ነገር እና የሚያሳፍር ነገርና በጣም የሚያስጠላ በቃ አለ አይደል። ለምንድን ባለ ትዳር ሲሆንኩ ለምን አረገዝኩ፣ የምንድበት ሰዓት ነው የመጣው ማለት ነው። እና አንቺ ዋና የእነሱን ብቻ ሳይሆን የኛ እራሱ እቅርታ ጠይቂ። አዎ፣ እቅርታ ጠይቂ። እውነት አጥፍተሻል። በጣም አጥፍታቸዋል ወንዶቹም ራሱ ማለት ነው። አብርሽ በዚህ በፊት ታውቁታላችሁ። በብዙ ነው የምትፈትኑት። አንተ ልፈትንህ ብለን ነው በፈተና አልፈሃል። ወንድማችን አንተ ጎበዝ። ከሷ ጋር ያለ ግንኙነትን ለማየት ፈልገን ነበረ። ምን እንድትሆን ፈልገን ነበረ አልኩ። አሁን ይህ ልጅ ቢሳሳትስ ትዳር አፈረሳችሁ ማለት እኮ ነው። ቆይ ወንድ ልጅ ነው እ ሴት ልጅ ናት አይታወቅም። አሁን እነሱ ቢሳሳትስ የሆን ነገር ቢያረጉስ፣ የሆን ነገር ቢያረጉስ እናንተ ብቻ መተኛት ብቻ ታስባላችሁ ላ ለሆነ ቢሳሳሙስ ወይ የሆነ ነገር ቢያረጉስ እናንተ ምን ትላላችሁ ማለት ነው? ወይስ ለፍቅር ጥያቄ ቢጠያይቁስ ወይ የሆነ ነገር ቢጠያይቁስ? አሁን እናንተ ባለትዳር አፋታችሁ ማለት እኮ ነው። ትንሽ ያሰባችሁ ስሩ፣ እውነት ትንሽ ያሰባችሁ ስሩ። በእናንተ ቤት አሁን ጎበዝ ሆናችሁ አብርሽን አለፈ በቃ፣ ያለው የሩታ ያለው ፍቅር አሳየ፣ እሷ ያላት ጥሪ ጥሬቻውን አሳየ ብላችሁ አሁን አመጎሳችሁላ ተሳስታችሁ። አሁን ላይ የሰው ልጅ ነው ማይሳሳት የለም ሚሳሳቱ ነገር አለ። አሁን እንግዲህ በትናንትና ቪዲዮ ብዙ ሰው ነው እንግዲህ እንትን ያለው ማለት ነው። ብዙዎቹ ተቆጣጡበት ተቆጣጡበት፣ ነው ተቆጣ። ወይኔ እኔም ራሴ እናንተ እነሱን ግራ ገብታችሁ እኔም ግራ እስኪያስገቡኝ ነው መሰለኝ። እውነቴን ነው ምናችሁ። ብዙዎቻችሁን እውነት ተቆጡበት ይሄ ቪዲዮ ማለት ነው። ምክንያቱም ሚስቱ ሆዷ ገብተው መጥተዋል። ልትወልድ ነው በዚህ ሰሞን ማለት ነው። መቼ ዛሬ ነገ እየተባለ ነው ማለት ነው እንደዚህ ማድረግ አልነበረባችሁም በነገራችን ላይ በእውነት ጥሩ ነገር አላደረግ እናንተ ጥሩ የአብርሽ ጓደኛ በድሮም ደግሞ እነዚህ አዲስ ናቸው መሰለኝ እነዚህ ሰዎች እውነት አዲስ ናቸው በፊት በፊት ጓደኞቹ የት ሄደው ነው ግን በነገራችን ላይ ብለዋል እኮ ሄልማታ ባንቺ የመጣ ተጓደኞችም ተርቃቅ ያለው ተቤተሰብ ተርቅ ያለው ተህቶችም ተምንም ተጓደኞችም ተለያይተዋለው ብሏታል እነዚህ የህልማታ እንትን ፋሚሊ ፋሚሊ ናቸው መሰለኝ። ይሄ ስልሳ ስድስቶች ስልሳ ስድስት አዎ፣ እናንተ ስልሳ ስድስት ናችሁ ብታቆሙ ይሻላችሁ። አንህ የምታረጉት ድርጊት ጥሩ እንዳይመስላችሁ በእውነት ጥሩ አይደለም። እናንተ እህት የላችሁም እንዴ? እንዴ ባል እናንተ ጉብዝና ጉብዝና ይመስላችኋል? እንግዲህ ጥሩ ነገር አላረጋችሁም። ያብርሽና የሩታ ብቻ አይደለም ይቅርታ መጠየቅ። ሩታ ደግሞ እርቀት አልቀበልም ብላለች። አልቀበልም። በቃ አንቺ ሲጀመርስ እንደዚህ አይነት ነገር ስታስቢው እንደዚህ አይነት ነገር ምን ምን ምን አስበሽ ነው እንደዚህ አይነት ነገር የምታደርጉስ ብላ ሩታም እንቅርታም አንጠይቅም ብላ አልቀበልም ብላለች። አንተም ከእንግዲህ እሷንም ከህይወቴ ላይ ድርሽ ልትሉም አልፈልግም፣ ልታዩኝም ሁለተኛ አንቺ አለቻት። ተዛሬ ጀምሮ ስልኬ ላይ ብደውይ አለቻት ስልኬ ላይ ልደውይም፣ ልታዩኝም፣ ልታናግሪኝም አልፈልግም ከአንተም አንተም እሷ ማለቻቸው እንግዲህ አብርሽ ተረጋጊና አውሪ ብሎ ተረጋጊ ብሎ አድርጋ መነገራችን ላይ አንተ ቦታ ሰጥተዋቸው ሁሉም እንደዚህ አይነት አንተ የኔ ክብር ስለሌለህ ሁላቸውም እንደዚህ ይሆናሉ። አንተ የኔ ክብር ቢኖርህ እንደዚህ ነገር አይሰሩም ነበር፣ አለጁ አጠገቡ ማለት ነው። ትክክል ራይት። እውነት ነሽ፣ እውነት ነው። ዋና ባል ሲያከብርና ሚስት ባሏ ስታከብርና ባል ደግሞ ሚስቱ ሲያከብር ነው። ተውጭ የመጣ ሰው የሚያከብራችሁ ማለት ነው ምሽ ለላዚም ዝም ብሎ የቪዲዮን ተብሎ ያልሆነ ያልሆነ ነገር መስራት ያልሆነ ነገር ይሄ ቃቃ መጫዎች ጥሩ አይደለም ማለት ነው። አብረሽም ጥሩ ነገር የምታረግ ነገር የለም ትናንትና፣ እርግጠኛ የማታውቀው ነገር ነው የሰሩት ግን አነጋገርህ በአነጋገርህ የሆነ ታቃለ ብዙ ነገር ትሸወዳለህ ማለት ነው። አነጋገርን አስተካክል ሲጀመር ማለት ነው። ሄልማታ ደግሞ ማለት ነው፣ ቪዲዮንን እስከ መጨረሻ አይተሸዋል ብዙ መጥፎ ነገር እንዳንሰራን ብላ አስረደቻት ለሩታ ማለት ነው። ልትረዳም ሩታ አልቻለችም። እንግዲህ ሩታ ቪዲዮ እስከ መጨረሻ ካየችው ያው ትረዳለች ብለን እናስባለን። ያው የነገረችው የነገረች ነገረኛው ነገርየው ግን በጣም ያናድዳል ማለት ነው። ስለሚያናድድ ተናዳ ነው ሩታ ማለት ነው። በጣም ያናድዳል ማለት ነው። እና በዛ ላይ ቀጥሯት ቤት የምትመጣቀን ሌላ ሴት ቁጭ ብላ ስትጠብቃችሁ እናንተ ምን ታስባላችሁ ሲጀመር ማለት ነው ምን ታስባላችሁ አብሮሽ እንደነገጠ እሷን እንደነገጠች ማለት ነው እንግዲህ ጓደኞቹ ይሄ ስድስት ጓደኞቹ ማለት ማለት ነው ጓዳ ውስጥ ተደብቆ ነው ሌላ ሩም ውስጥ ተደብቆ ካሜራ ይቀራጹ ነበረ አልহামዱሊላህ እነሱ መኖሩ እንጂ እነሱ ባይኖሩ ኡነትም ርታ በቃ እውነት አሁንም አላመነችም፣ ልታምንም አትችልም ነበረ ማለት ነው። በጣም በቃ የሚያስጠላ ብራንክ ነው፣ ትናንትና ብራንክ ነው ይሄ ብሎ የሚያረጉት ነገር ማለት ነው። እንዲ የሰው ልጅ ሆነ ማይሳሳት የለም፣ ቢሳሳቱ እናንተ የምታመጣላችሁ ታመጣላችሁ። ምን ታረጋላችሁ እንዴ? ጉድ እኮ ነው። ኧረ በእናታችሁ ትንሽ ያሰባችሁ ስሩ ማለት ነው። እና አብርሽ ደግሞ በቃ ቅርታ ጠይቃለች ያስረዳች ነው ሩታ ተቀበያ ሲላት አያገባህ ሲጀመር ትናንትና ምስ ደውልላት ስልክ አታነሳ ማለ። እኔም ስደውልላት ስልክ አላነሳም ስላለችኝ አንቺ መደውል አልነበረብሽም አላት። ለምን ደወልሽላት አላት። ገና እኔ ለብቻዋን ጠርቼ አሁን ደግሞ ብቻዋን ጠርቼ አስረድቼ ለአንድና ለአንድ የኔ ና እሷ አንድና ለአንድ ነው። ከተቀበለች ተቀበለች ከንተቀበለች በቃ የመጨረሻ ጊዜ ነው አለ። አንተ ደግሞ ሁሌ የመጨረሻ ጊዜ ነው ትላለ። የመጨረሻ ጊዜ ነው ልትወልድበት ጊዜ ነው መስላ የመጨረሻ ጊዜ ነው ምትለው ማለት ነው። እንዴ አንተ ጥሩ ነገር ስላረጋችሁ ብለህ ነው? አሁን አሁን በአንድ ጊዜ ቅርታ ቅርታ የምታረግልህ እንዴ! ስንቴ ቅርታ ታርግልህ እሷ? እንዴ እንዴ! አረ አሁንስ አበዛችሁት። እውነት ስንቴ ነው እንዴ የተጫወተችሁባት እኮ ነው። ምነው እናቴ ምን ነው ትዳሩታ ፍንጫ ይውጣ ደች አሁንስ፣ አሁን ሳበዛችሁት። አረ ቢስሚላሂ መግማማት አለ አሉ መግማማት አሉ ማማዝናሽ እውነት እነዚህ አይነት ጥሩ ጥሩ አይደለም ማለት ነውና አሁን ቤተሰብ በቃ አልቀበልም እሷን አንፈልግም ብላለች። ድርሽ እንዳትሉብኝ አጠገቤ ማለች። ስርክም ሁለተኛ እንዳደው ይልኝ ማለቻት። እንግዲህ አብርሽም ወይን ማታ ሁለተኛ በቃ አላት። እኔም አንፈልግም አላት። ከዛ በቃ በስስት የተሳሰተ ነገር ነው ቅርታ አድርጊላት ይላት። እምቢ አለች ሩታ። ትታቸው ሄደች። አስጠንቅቃ ሄደች። እንዳይደርሱባት ማለት ነው። እንግዲህ ከዛ በኋላ የተፈጠረው ደግሞ በእናትህ አንተ እንዳይከፋ እንትን እንዳትል ብላ እንትን ያለችው ነው። እሱን ያሳመነችው ነው። አንቺም ደግሞ ሲጀመር ለምን ደወርሽላት? እንዳደውላት ሁለተኛ ማላት እንዳደውላት እሷ እኔ ለብቻው ደርቼ ጠርቼ አስረዳታለሁ። ከተቀበለችኝ ተቀበለች፣ ካልተቀበለች በቃ መጨረሻ ነው ብሏል። እንግዲህ እና ያለን እላችኋለሁ። እና ቤተሰብ የዛሬ ቪዲዮ ነው ይሄን ይመስላል። ከወደዳችሁ ሼር ላይክ አድርጉ። አሳብ፣ አስተያታችሁን ኮሜንት ላይ ያስቀምጡ። በሌላ ደግሞ በአዲስ እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን ይሁንላችሁ። ባይ ባይ።